ኢሕአፓ ጥያቄ የመጠየቅ እድል አላገኘውም በሚል ጠቅላይ ሚኒስትር ዐቢይ አሕመድ አዘጋጅተውት ከነበረው የተቃዋሚ ፖለቲካ መሪዎች ስብሰባ መውጣቱ ተገለጸ። የብልጽግና ፕሬዝዳንት ጠቅላይ ሚኒስትር ዐቢይ አሕመድ ዛሬ ረቡዕ ቀን ረቡዕ ሁ ሰኔ 11 ከተፎካካሪ የፖለቲካ ድርጅት መሪዎች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ሲወያዩ እንዳረፈዱ መረጃዎች ያሳያሉ። ፓርቲዎቹ እያንዳንዳቸው አራት ተወካዮችን በውይይቱ እንዲያሳትፉ እድል ተሰጥቷቸዋለም ተብሏል። በሌላ በኩል ግብዣውን ያልተቀበሉ፣ በውይይቱም ያልተሳተፉ ፓርቲዎች መኖራቸውም የሚታወቅ ነው። በውይይቱ ከተሳተፉ ፓርቲዎች አንዱ የሆነው ኢሀፓ ጥያቄ የመጠየቅ እድል አላገኘውም፣ በሌሎች ፓርቲዎች የቀረቡ ጥያቄዎችም መሠረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ ረግጠው መውጣታቸውን ምንጮች አስታውቋል ጠቅላይ ሚኒስትር ዐቢይ አሕመድ የፖለቲካ ፓርቲዎቹ ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግብዓት ለመውሰድ የታለመ ያሉትን ውይይት ዛሬ ማድረጋቸውን አስታውቋል